በምሽት ጨለማውን ገፈው ከርቀት የሚታዩት ከዋክብቶች ደምቀው ሰማይን የሞሉት ብቆጥር አልጨረሳቸው እጅግ የበዙት ለሚያቸው ሁሉ ደስታን ነው የሚፈጥሩት። በከዋክብት ደምቆ የምሽቱ ውበት በጨረቃ ደምቆ የምሽቱ ውበት ከልብ በደስታ ነው የሚወዱት። የቀኑማ ቀን ነው ሁሉም የሚያቀው። የምሽቱ ግን ለሚያስተውለው የተፈጥሮን ውበት ወጥቶ ለሚያየው የሚያስገርም ለየት ያለ ነው ምሽቱ። ደስ ይላል በከዋክብት ብርሃን፣ ምሽቱ ደስ ይላል በጨረቃ ብርሃን። መንፈስን ያድሳል ወጣ ብለን ስናይ፣ የሚያስደስት ውበት በሰማይ ላይ። የሰው ፍላጎቱ ሁሌ ቀን ቢሆንም አንዳንዴ የሚያስፈልጋል ማየት ምሽትንም። ሰማይ በከዋክብት በብርሃን ደምቃ፣ የሚያስደስት ውበት በምሽት ጨረቃ አንዣብብና ልክ እንደ በራሪ በሰማይ እንደሚበር፣ ማረፊያ ቦታዬ ላይ ማረፊያ። ይቀር እረፍ ይሉኛል፣ እንዴት ልረፍ? ሰው ሳይረጋጋ ዝም ብሎ አያርፍ። ቦታ ሳላገኝ እንዴት አርፋለሁ? ከሁሉም ቅድሚያ ማረፊያ ቦታ ነው። እያንዣበብኩኝ ትንሽ ልስራና አቅም አግኝቼ ልረጋጋና ያኔ አርፋለሁ። ቦታ አገኝና ረጋሰከም ብሎ ማረፊያ አግኝቶ ማረፍ ደስ ይላል፣ ያኔ ተረጋግቶ ብዙ ቦታ ብዞር እየሰራሁኝ ያሰብኩት ሲሳካ ያኔ ያልፋለሁኝ። በሰማይ የሚበርም ይበር ይበርና አንዣቦ ያልፋል። ይረጋጋና በስራ ለእድገት ብዙ ብዞርም ሁሉም ተሳክቶልኝ መደሰት አይቀርም። ልክ እንደ እርግብ አንዣብብና ማረፊያ ቦታዬን አመቻችና ያኔ እደሰታለሁ እርፍልና አገረሸብኝ። ወስኜ ነበር ልተውሽ፣ ካሁን በኋላ ላላገኝሽ፣ ርቄ ነበረ ተለይቼሽ፣ ግን አልቻልኩም ፈለግኩሽ። የምቆርጥ መስሎኝ ነበረ፣ አልቻልኩም ፍቅርሽ ጠነከረ። ጭራሹም ፍቅርሽ ባሰብኝ፣ ዳግም እንደ አዲስ አገረሸብኝ። አገረሸብኝ ብሶ እንደገና፣ ይኸው መጣውኝ አንቺን አልኩና፣ መስሎኝ ለጊዜው መተው ባስብም፣ ይኸው መጣውኝ መቁረጥ አልቻልኩም። አገረሸብኝ ፍቅርሽ ብሶ ጨምሮ መጣ ይባስታድሶ። አስቤ ነበር እኔ ልተውሽ፣ ግን አልቻልኩም። ባሰብኝ ፍቅርሽ ዳግም እንደ አዲስ አገኘሁሽ። አገርሽቶብኝ ብሶ ፍቅርሽ መስሎ ለጊዜው ካንቺ ብርቅም አይቆርጥልኝም፣ አንቺን አልተውም። አገርሽቶብኝ ብሶ ፍቅርሽ ይኸው እንደ አዲስ አገኘሁሽ። ከኖረ ትንሽ የነበረው አብሮ ጠነከረ። ሰው ከሰው ጋር እንጂ ብቻውን መችኖረ? ጠበቅ ካላረገ ሰው መገናኘት መራራቅ ይመጣል መለያየት። እኛ አንደኛው ሲሆን ያምራል መጠላላት ቀርቶ ፍቅር ይሆናል። አንድ ስኖን እንጂ አቅም የሚኖረን መለያየቱማ ምንም አልጠቀምን። ትንሽ የነበረው ትልቅ የሚሆነው በሕብረት ሁሉም ፍቅር ሲኖረው ነው። የሚያምርብን ባህል ወጋችን ጠበቅ ማድረግ ነው እርስ በእርሳችን። እንደ ራሳችን ስንሆን ያምራል፣ መራራቅ ቀርቶ ሰው ይቀራረባል። ጠበቅ ማድረግ ነው ግንኙነታችን እኛው እንደኛው፣ እንደ ባህላችን ልዩነት ውበት አድርገነው ስንዋደድ ነው ፍቅር የሚጨምረው። ሰው ከሰው ጋር ተስማምቶ ከኖረ ጥላቻ ጠፍቶ ፍቅር ጠነከረ። አሁን ኋላ ስታገኘው የምትደሰትበት የሚያገለግልህ የምትጠቀምበት፣ አሁን የሠራኸው ኋላ የምታርፍበት። ዛሬ ነገ አትበል፣ ቀጠሮ አትስጥ፣ ከሁሉም ቀድመ ሥራን አስበልጥ። በጊዜ በጤናህ አሁን ሥራበት፣ ዘና ፈታ ብለህ ነገ የምታርፍበት። ቁም ነገሮች ላይ አሁን መጠንከርህ፣ ነገ ስናገኘው በጣም ነው የሚያምርህ። ነገ ዛሬ ሳንል አሁን የሠራ ነው። ኋላ ስናገኘው ደስታው ልዩ ነው። የሥራህን ውጤት በልተህ በደስታ ቀን ሥራ ሰርተህ ታርፋለህ። ማታ የምንሠራው ነገር ምክንያት ሳንሰጠው አሁን ስንሠራው ነው። ኋላ የምናገኘው የምንፈልገው ሁሉ የምንመኘው ባለን ጊዜ አሁን ስንሠራው ነው። አሁን ሰርተን ያስቀመጥነው ነገር በፈለግነው ሰዓት ነገ አንቸገር። ባለን ጊዜ በቻልነው አቅም አሁን ስንሰራ ነው ለነገ የሚጠቅም።